አይዞሽ ገለቴ፣ የኔኔ ፍቅር ሔርሜላ፣ እኛኮ ከመጀመሪያ ተናግረናል። እውነት ለመናገር ብዙ ሰው ውጪ ውጪ፣ አብርሽ ባለትዳር ነው፣ ትጎዳለሽ፣ ለራስሽ አስቢ፣ ሴትነትሽን አስከብሪ፣ ብዙ ሰው ተናግሮሻል። ገለቴ፣ ዛሬ እንደዚህ ራስሽን ስትጎጂ ጥሩ ነው? እስኪ ራስሽን አጥፊ፣ ራስሽን አጥፊ፣ ለወንድ ብለሽ ራስሽን ልታጠፊ፣ የኮ የሰው ባል ነው ማሪ ያለውን ነገር ውስጥ ነው የገባሽ። ያለውን ህይወት ውስጥ ነው የገባሽ ገባሽ? ይሄ ባለትዳር ነው። እሺ ሩተና አብርሽ ባለትዳር ሰዎች ናቸው። አንቺ እኮ ባለትዳር መሀል ውስጥ ነው የገባሽ ገባሽ? ሁለት ወር ሙሉ ከሱ ጋር እንደፈላሽ ስትሆኝ ውስጡን ለምደሻል። ያበደ ፍቅር ውስጥ ገብተሽ ዛሬ በቲክቶክ ያለውን ነገር እየለቀቅሽ ያለቀሽ የራስ የጎዳ ሻንቺ እኮ ሴት ነሽ እኮ። ስንት ቆንጆ ስንት አንቺ ቆንጆ ሴት ነሽ። ብዙ ሰው ብዙ ወንዶች የሚፈልጉሽ ሰው ነሽ። በዚህ ልቅ የራስሽን ዝቅ ስታደርግ ሲታልቅ ለወንድ ብለሽ አርጅ እኮ ባለት ዳር ነው። ሁሉም ሰው እኮ ተናግሮሻል። ማርክ ውጪ፣ ሮታ ውጪ ብለሻለች። ሮታ ከኔ ህይወቱ ውጪ በቃ እኔና እሱ አንድ ላይ እንሆናለን። አንቺ ውጭ ልን ከዮቴ ብለሽ ሮጣ ስንት ጊዜ ለምነሻለች። ሁለት ወር ሙሉ ከአርብሽ ጋር እንደፈለግሽ ይሆንሽ። አሁን ያበደ ፍቅር ውስጥ ገብተሽ እንግዲህ ያልሆነ ስቶር ላይ እየለቀቅሽ እስቲ ራስሽን አጥፍተሽ እና ያለን ማለት ነው። የምሬ ነው ምልሽ እስቲ ራስሽን አጥፊ ማለት ነው። ራስሽን እኮ ብታጠፊ እኮ ራስ ሽን ይወዳሹ እንጂ ያ ሰው አይደለም። በእርግጥ ፍቅር ከባድ ነው። ብቻ የወደዳቸው ሰዎች ታቃላችሁ። ልጅቷ ያበደች ፍቅር ውስጥ ገብታ በዚህ ልክ ራሷን እየጎዳች ነው ያለችው። እስኪ ራስሽና ጥብተሽ ማየት እንፈልጋለን ማለት ነው እኮ የሰው ህይወት ነው ማሪ። እኛ እኮ ከመጀመሪያ ተናግረናል። አብርሽ አይጠቅመሽም። ከዚህ ህይወት ውጪ ከእሱ ጋር እንደፈለሻ አቶኝ ሁሉ ስድብ ይዘሽ ይሄ ሁሉ በዛ ሰዓት አንቺ ሁለት ቪዲዮ ካሮች ጋር ሰርተሽ በዛ ሰዓት ብታቆም ይሄ ሁሉ አይፈጠርብሽም። ገባሽ? አሁን ቲክቶክ ላይ ስትገቡ እውነት ሲድብ አለ፣ አሁንም ሲድብ አለ። ይሄ ሁሉ ራስሽን ዝቅ አድርገሽ፣ ቤተሰቦችሽን አሰድበሽ። ገባሽ? አንቺ ሴት ነሽ። ሴት ልጅ ስትሆኚ ደግሞ ብዙ ነገር አለ ስለዚህ አንቺ በዛ ሰዓት ምንም አልመሰለሽም። እንደማትጎጅ ነው በዛ ሰዓት የታየሽ። አብርሽን ማጣት እንደማትፈልግ ነው በዛ ሰዓት ስትናገሪ የነበረው ማለት ነው። አብርሽ ደግሞ አሁን የልጅ አባት ሆኖ አለ። በአሁኑ ሰዓት ከአንቺ ጋር ትንሽ ሰሞኑ ከሱ ጋር ከአብርሽ ጋር የተገኘችው አይደለችም። አብርሽ አሁን የልጅ አባት ስለሆነ ለልጅ ነው የሚጨነቀውነ ለመናገር ስለዚህ ራስሽን አትጉጂ ማሬ። ውጪ ውጪ። ስለዚህ ብታለቅሽ ራስሽን ብታጠቢ ማንም የሚደርስልሽ ሰው የለም ማለት ነው። እና እንደ መጣሽ ውልቅ ብለሻል፣ ግን ተመልሰሽ አትምጪ። በቃ ወጥተሻል አይደል? በቃ አርብሽን ታጋት አታድርጊ ማለት ነው። ምክንያቱም አይጠቅመሽም። ይህ የሰው ሕይወት ነው፣ የሰው ባል ነው። የሰው ባል፣ የሰው ባል ነው። ገባሽ አንቺ እኮ በሰው ባል ላይ ነው ፍጥ ያልሹ ማለትም እንደፈለግሽ ይሆንሽ ምን ራስሽን ዝቅ እያደረግሽ ስንት ቆንጆ ወንዶች ይፈልጉሽ አልገባሽ ራስሽን እሺ በዚህ ልክ ራስሽን ዝቅ አድርገሽ ያገስድብ በስመ አብ አሁን ግን ወደ ራስሽን አውቀሽ መመለሱ ጥሩ ነው ግን በዚህ ልክ ራስሽን ባትጎጂ ጥሩ ነው ብያ አስባለሁ ገለቴ